ሰላም ጤና ይስጥልን። ውድ የተከበራችሁ የኔ ሸፋፋ ሆይ የኔ ልዩ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ይመስለኛል። ሰላም ሰላም እያላችሁ ይሄ ነገር እንዴት ነው?

ዓለም እስቲ በቴሌግራም የላኩልሽ ሊንክ ታጭነሽ ነው የታችኛው አሻንጉሊት የሚመስለውን ወይ ደሞ በዛኛው ስልክ ሼር አድርግልኝ። እኔ ራሴ ገብቼ ሞክረዋል። ደግሞ ደሞ አረንጓዴ ሆነብኝ እንጂ እንትን ምንድነው የሚባለው እ ቆይ እስኪ እኔ ራሴ ወጥቼ ነው

የካሜራ ምልክቱን ንክ አድርጊው እና ዝግት አድርጊው። ይሄን ባለኝ ችግር የለውም። አሁን አትጠይም እኮ አንቺ፣ ግን ሞክሪው። የካሜራው ምልክት ንክ አድርጊው እና ሞክሪው፣ ይጠፋልሻል። በብሩ ፋይል ብቻ ማድረግ ትችያለሽ፣ ልክ እንደዚህ እንደ እኔ። ጎበዝ በተመጠሽ። አሁን እንደፈለግሽ ማውራት ትችያለሽ። ምን ችግር አለው ብታወሪኝ? ተለማመጂ፣ ዩቱብ እንዲከፍትልሽ። ሀይ እንደናችሁ የበራሽ ዩቱብ ተመከታተሎች የኔ ሸፋፋ የኔ ልዩ ቤተሰቦች፣ በይ የእኔ ልዩ ሸፋፋ ነው የገባሁት። ባበራሽ አይደለም እኮ የመጣሁት። አለም ወይ ባበራሽ እኳ አይደለም የመጣሁት በማን ነው? በእኔ ሸፋፋ የእኔ ሸፋፋ የእኔ ልዩ ሸፋፋ የዩቱብ ተከታታዮች ሰላማችሁ፣ ደህና ናችሁ? እኔ ያለው እንዴት ናችሁ? እንግዳ ነው። እኔን ተጠበቁ። አበራታታት ሼር፣ ኮሜንት፣ ላይክ አርጉላት ሌላ ይሄ ነው አስተያየት ስጧት አስተያየት ስጧት ጎበዝ ከዛ ሰው አይ ምናልባት ሌላ ሌላ ሌላ ሌላም ልጨምር ይከቻል እኮ ነው ምን ችግር አለው ከራይ ሳልስክራይበው አድርጎኝ በያቸው፣ የለም ፊን አደረኩት እኮ እ ቱ በለኝ። እኔ እኮ በምንድን ነው ሳልስክራይበው አድርጎኝ? እኔ የመጣሽበት እና ታጣኝ ማለሽ? ምን ችግር ያለው?

ሰው ያለን እኮ እባክሽ አምስት ሰው ይከታተልናል ግን ያው አረቦቹ ናቸው መሰለኝ እስቲ አረበኛ ወሬያቸው ነው ምን

ይሄ እኮ ሌላ ሌላ አገባብ ነው። ያንኛው ነበር በስተር ነበር ነው ዋናው ይባላል። ይሄስ የራሱ አገባቡ የተለየ ነገር አለ ወንድም ይሄ ስብረ በቃ ያላገባቡም ሼር ኮመንት ታደረጋችሁን የቱ ከብቻ ይመጣሉ። ሼር ኮመንት ታረገ ላይክ ታደረጋችሁኝ የቱ ከብቻ ይመጣሉ አልኳቸው። እሺ አሉኝ። እነሱም ደግሞ ጉዳሉ ወደ ታደረሻቸው አንቺ ጋደኞች ሽን ኦፍ ዓለም? ይሄ እኮ የሁሉም ጥያቄ። ማለት ብዙ ሰው የታደረሻቸው ይለኛል። የት ልበላቸው? ማለት በፊት እኮ ዩቲዩብ ላይ እንትን ያለኝ ላይ ያፍተኝ ነበር። እና ተጣላችሁ እንዴ? ኧረ ምናምን አንቺ ዬ ኧረ አልተጣላ ነው ምንድን ነው ምን ሆነ ጊዜ ያለመመቻቸት ነው አሁን እኔ ወጣለሁ ግን እንዴት ነው የምወጣ ቆይ ዝግት ታደርገሽ ወጥርት ነው እንዴት አድርጌ ዝም ብዬ ዝግት ዝም ብዬ ዝግት ማለት እና ታዲያ እየጮሻ ዘግ ዋለም እየተይ እንጂ እንደዛ ግን ምንም ልብ እየተኋቸው ነው ብቻ መፍጫ ነው መውጣ እንደ ቪዲዮ ምንም ነገር የሚነካ ነገር የለም፣ ላይ የለም። ለምን ወጥተሻ ሞክሪው። ይሁን ልውጣ እንዴ? አዎ ውጭና ሞክሪው ችግር የለው እቀበልሻለሁ። እንደገና ያ ቁጣ ልጅ ሰው እኳ ምን መጣች? እናንተ በላቸው። ወጣሽ ኮን የመጣሽ እንደገና። የኔ ራስ ፎቶ የኔን ራሱ ፎቶ የናደረገው አሁን ወጣሁ እና ተመለስኩ። ጀግና ነሽ እኮ ዝም በይ። ቆይ አሁን ቆይ አሁን፣ ባሪያ ዩቲዩብ ከፍትልሻለሁ። አዎ ዩቲዩብ ከፍትልሽና ማለት ነው። ከዛ ትመጫለሽ። ከዛ በ እንዴት አድርጌ ነው ቪዲዮ ፖስት ማለት

ሀኒ፣ አበራሽ እያለቀሰች ነው ያረወይንሽ አበራሽ እያለቀሰች ነው፣ ተመልሽላት። እኔና ሳኮ ነዛ ዛፍ ያለን በኮመንት፣ ምን ችግር አለው? አያሳለሁ አይኝ ምን ችግር አለው? ጥሩ ነው። አዎ ግን አባባልሽ ነው እንጂ ያሳቀኝ ማለት ነው። ጥሩ አንዴ ተውስጡኝ እንጂ ምን ላድርገው? አንድ የቱብ ስጡኝ፣ አንድ የቱብ ስጡኝ። ማርያምን ከፍትልሻለሁ። ቆይ እኮ ያው እኮ ነው፣ እንዲያውም በአንቺ በአንቺ መስመር የተከፈተ እኮ ነው። ለአንቺ የሚጠምሽ የኛ አሁን መስመራችን ሙሉ ለሙሉ ተከፍቶበታል። ስለዚህ ችግር የለው እኮ፣ ከፍተን እኮ አሳድገን እንሰጥሻለን ብቻ በአንጭ ቁጥር መሆኑ ነው። አሳድግ እሺ። እዛ ኢትዮጵያ ስገባ አገረ ያልኩ አገራችን ፈጣሪ ሰላም ያደርግልን በመጀመሪያ ጊዜ

አይ ውጭ ሲጀመር ስምንት ሰባት ሰዓት ተኩል። እኔ ኮ ዝም ብዬ ይህንኛውን አገባብ እስቲ ልሞክረው ብዬ ነው እኮ፣ ግን እንዳሰብኩት አልሆነልኝም። ደስ አላለኝም። እንዳሰብኩት አልሆነልኝም። እኔ ኮ አሁንም መውጣት እችላለሁ። ስንት ደቂቃ? አስራ ሁለት ደቂቃ ሆነ። ሲጀመር በቂ ነው። በቃ ነው ወጣ፣ ውጪ እኔም መውጣለሁ አሁን